ማንቸስተር ዩናይትድ ሊቨርፑልን ኦልሞስት ከአስር ዓመት በኋላ አንፊልድ ላይ ሄዶ ማሸነፍ ችሏል። ምስጋና ለሃሪ መጓየር ይገባና፣ ተመስገን ተመስገን። እዚህ ሜዳ ላይ ማሸነፍ እንደ ሰማይ ቤት ርቆብን ነበረ። ነገር ግን ዛሬ ሃሪ መጓየር ራሱን ከላስት ሲዝን ሪዲም አድርጎ ሪደምሽን ሀሪ መጓየር ክሶናል። ብዙዎቻችሁ የምታስታውሱ ከሆነ ላስ ሲዝን በዚህ ፊክስቸር ላይ አንፊልድ ላይ ማሸነፍ የምንችልበትን እድል በዚህ መልኩ አግኝቶ ሰቅሏት ነበር፣ ነገር ግን ዛሬ የዩናይትድ ሂሮ መሆን ችሏል። ሀሪ መጓየር ኢ ሀቭ ኖ ወርድስ። ይህ ጨዋታ ከመጀመሩ በፊት በብሬንፈድ እንዲሁም ደግሞ በማንቸስተር ሲቲ ጨዋታ ላይ በሃይላይን ስንጫወት በና ኤርሊንግ ሃይላንድ እንዲሁም ደግሞ በብሬንፈድ ጨዋታዎች ላይ ኮታፕ እየተደረገ ለትራንዚሽን ጎሎች ስንጋለጥ ነበረ። ዛሬም ከዩሮ ቀድሞ ይህ ተጫዋች መጀመሩ አላስደስተኝም ነበር። ነገር ግን ሃሪ መጓየር ላይ ሁላችንም የማንጠራጠረው ወይንም ደግሞ ኮሽን የማናረገው አንድ ብቃት አለው። እሱም የአየር ኳሶችን መከላከል እንዲሁም ደግሞ የአየር ኳሶችን ማስቆጠር ነው። ዛሬም ይህንን አሳይቶን አንፊልድ ላይ ኦልሞስ ከ9 ዓመት በኋላ ከ2016 በኋላ የመጀመሪያ ድላችንን አጣጥመናል። ሃሪ መጓየር ለሱም ጎል አሲስ ማድረግ የቻለው ብሩኖ ፈርናንዴስ 52ኛ የማንቸስተር ዩናይትድ አሲስቱን በማድረግ ከራያን ጊግስ፣ ከሩኒ፣ ከቤካም፣ ከፖል ስኮልስ በመቀጠል አራተኛው ተጫዋች መሆን ችሏል። ስለ ብሩኖ ፈርናንዴዝ ስለ ተጫዋቾች ፐርፎርማንስ በጨዋታው ላይ ስናነሳ እንመጣበታለን። ነገር ግን በዚህ ጨዋታ ላይ ለዛች ለሃሪ ማጎየር ሄዳ ትልቁን አስተዋጽኦ ያረገው እሱ ነው። እንዲሁም ሩበን አመሪን ኦልሞስት 12 ወር ሊሞላው ነው ሁለት የፕሪምየር ሊግ ተከታታይ ጨዋታዎችን ማሸነፍ ከቻለ ነገር ግን ዛሬ ይህንን ከየትኛውም ከየትኛውም የአዌይ ሜዳ ላይ ከባድ በሚባለው አንፊልድ ላይ ማሳካት ችሏል። ዛሬም ያሳካው ድል እንግዲህ ሁለት ሻምፒዮን የሆኑ ቡድኖችን በተከታታይ በማሸነፍ ላስ ሲዝን ከላስ ሲዝን በፊት ሻምፒዮን የሆነው ማንችስተር ሲቲን ኢቲሃድ ላይ ሄዶ በማሸነፉ፣ እንዲሁም ዘንድሮ አንፊልድ ላይ ላስ ሲዝን ሻምፒዮን የሆነውን ሊቨርፑልን በማሸነፉ ከአንቶኒዮ ኮንቴ እንዲሁም ደግሞ ከማኑኤል ፔሌግሪኒ በመቀጠል ሶስተኛው አሰልጣኝ መሆን ችሏል። እንዲሁም የዩናይትድን የመጀመሪያ ጎል ማስቆጠር የቻለው ብራየን እምቤሞ ነበረ። ዩናይትድ ይህንን ጨዋታ በሚገባ በጥሩ መልኩ በጥሩ መልኩ ነበረ የጀመረው ነገር ግን እማሏሻችሁ ነገር የስታርቲንግ ላይናፑን ሳይ በተለይም ደግሞ በአጥቂ መስመር ላይ የሴስኮ አለመጀመርን እንዲሁም ደግሞ በተከላካይ መስመር ቀደም ብዬ እንደጠቀስኩት የሀሪ መጓየር መጀመር በጣም አሳስቦኝ ነበረ። ከነሱ በተጨማሪ እንዲሁም ደግሞ ዲያጎ ዳሎት አሳስቦኝ ነበር። ነገር ግን ሀሪ መጓየር ተሳስተሃል ብሎ አሳምኖኛል። በጨዋታ ላይ ኢዛክን መነቃነቂያ አሳጥቶት ነበረ እንዲሁም ደግሞ ቀደም ብዬ እንደጠቀስኩት እንድናሸንፍ ትልቋን ትልቋን ጎል ያስቆጠረው እሱ ነው። ሌላው በሴስኮ አለመግባት በተወሰነ መልኩ ሰኒ ለማንስ ፈርስታፍ ላይ በሎንግ ቦል ለመጮት ሲሞከር እነዚህን ኳሶች የአየር ድዋሎችን ከካናቴ ወይም ደግሞ ከቫንዳይክ በመቅደም ማቴስኩኛ የአየር ድዋሎችን ማሸነፍ ተቸግሮ ነበረ ነገር ግን አይቲንክ ትልቅ ታርጌት ያደረግ ነው በዚህ ጨዋታ ላይ ሁለቱን ተከላካዮች ሳይሆኑ አይቲንክ ከናቴ ካለፉት ስድስት እና ሰባት ጨዋታዎች ምርጡ የሚባለውን ፐርፎርማንስ አሳይቷል ሲል ጋሪ ኔቨል ኮመንተሪ ላይ ሰምቸዋለሁ። ትልቁ የሊቨርፑል ባለፉት ጨዋታዎች ላይ ችግር የነበረው የነ ከርከዝ እንዲሁም ደግሞ የነ ብራድሊ የዊንግ ምንድን ነው የራይ ባክ እና የሌፍ ባኮቹ ነበረ። አይቲንክ በመጀመሪያው አጋማሽ በተለይም በአማድ እና በብራያን ምቤሞ በኩል ከርከዝን ስንቀልድበት ነበር ማለት ይቻላል። አይ ቲንክ በዚህም ቦታ ላይ በተገኘች እንቅስቃሴ ነበረ። በብራየን ኢምቤሞ ኳስ ጎል ማስቆጠር እየቻል ነው። በዚህ ጨዋታ ላይ እስታቶችን የምናይ ከሆነ ጥሩ ነገር አናይም። ነገር ግን በዚህ ጨዋታ ላይ እስታቶችን አይቼ በፖዚሽን እኮ በሊቨርፑል ተበልጠናል፣ እንዲሁም ደግሞ በሾቶን ታርጌት ተበልጠናል ብዬ ሩቤን አመሪን ወይንም ደግሞ ራሴ ካለመደሰት ራሴን አልቆጠበም። የምታስታውሱ ከሆነ ከቼልሲ ጨዋታ በኋላ በጣም ዲስፖይንትድ ነበርኩኝ። ምንም እንኳን ያንን ጨዋታ ብናሸንፍም፣ በቼልሲ ሰከንድ አፍ ላይ የ75 ፐርሰንት የኳስ ቁጥጥር ቼልሲዎች ብልጫ ነበራቸው። ያንን ጨዋታ የማሸነፍ የጎል እድሎችን ሲፈጥሩ የነበሩ ሰከንድ አፍሌ እነሱ ነበሩ። ምንም እንኳን ሰከንድ አፍ ላይ ከሊቨርፑል እኩል በአስር ተጫዋች ብንጮትም ይህንን ዶሚኔሽን በኦልድ ትራፎርድ በሜዳችን ማሳየት አልቻልም። ነገር ግን በዚህ ጨዋታ ላይ በሊቨርፑል በፖዚሽን ተበልጠናል፣ እንዲሁም ደግሞ በሾቶን ታርጌት እና በሌሎች ሜትሪኮች ተበልጠናል ብዬ አልበሳጭም። አንፊልድ ምን ያክል ከባድ ወይንም ደግሞ አስቸጋሪ ሜዳ እንደሆነ ብዙዎች ሰር አሌክስ ፈርጉሰን በሉት፣ ፔፔ ጋርዲዮላ በሉት፣ ሚኬል አርቴታ ሄደው አይተውታል። ሚካኤል አርቴታ አይ ቲንክ እስካሁን በአምስት ነው በስድስት ዓመት ውስጥ እዚህ ሜዳ ላይ ሄዶ ውጤት ወይንም ደግሞ ድል ማግኘት አልቻለም፣ እና ዛሬ በየትኛውም መንገድ 15 ፐርሰንት የኳስ ቁጥጥር ኖሮን ይህንን ጨዋታ ብናሸንፍ ቅር አይለኝም። አምናገነ ኮምፕሌን አምናገነ ብሌም ሩበን አመሪን። ምንም እንኳ ሩበን አመሪን የምታስታውሱ ከሆነ ማንቸስተር ሲቲን በስፖርቲንግ ሊዝበን በሻምፒዮንስ ሊግ ሲያሸንፍ ከ30 ፐርሰንት ያነሰ የኳስ ቁጥጥር ነበረ። በዛ ወቅት በተለይም ደግሞ ከዛ ጨዋታ በኋላ ያለው ነገር ለጆሬ በጣም ሚውዚክ ነበረ። ምንድን ያለው በዛ ጨዋታ ላይ በእንደዚህ ባነሰ የኳስ ቁጥጥር በማንቸስተር ዩናይትድ መጮት አልፈልግም። ከትልቅ ቡድኖች ጋር ስጮት ሞር የጎል እድል ፈጥሬ ሞር የኳስ ቁጥጥር ኖሮኝ ነው ማሸነብ የምፈልገው ያንንም ለማድረግ ነው ሞክረው ሲል ነበረና፣ በቼልሲ ጨዋታ ላይ ዲስአፖይንትድ ሆንኩት፣ ያህንን ያለውን ነገር በዛ በተለይም ደግሞ በኦልትራፎርድ ላይ አለማየት መቻሌ ነው። ነገር ግን አንድ ሜዳ ኤግዘምት ይደረጋል፣ እሱም አንፊልድ ነው። ይህንንም ዛሬ እንግዲህ በሩበን አምሪን ማሳካት ችለናል። ምን ተሰማችሁ? እኔ ከሚገባው በላይ ደስተኛ ነኝ። ስለ ሩበን አምሪን ፎርሜሽን ሲስተም የምናወራበት አይደለም። በተለይም ሁለት ተከታታይ ጨዋታ የፕሪሚየር ሊግ ጨዋታ ለማሸነፍ እንደዚህ እንደዚህ ከ11 ወር በላይ መታገሳችን በጣም ይህንን ድል ይበልጥ ጣፋጭ ጣፋጭ ያደርገዋል። ሆፍሊ ይህ ድል ለተጫዋቾችም ሆነ ለሩበን አመሪን ጥሩ ሞመንተምን የሚፈጥርና በቀጣይ ሳምንት ያሉ ጨዋታዎችን በማሸነፍ ከሁለት ወደ ሶስት ተከታታይ ጨዋታዎችን በማሸነፍ ፕሮባብሊ ሩበን አመሪን ሲስተምንም ቢሆን ተጫዋቾቹ ይህንን የምጫወትበትን የሶስት አራት ሁለታን ሲስተም የሚለምዱ ከሆነ የሚቀይር ይሆናል ሲል ስለነበረ፣ አሁን ላይ ሲስተሙ ችግር አይደለም ብዬ ሙሉ ለሙሉ ከድል በኋላ መደምደም ባልችልም፣ በቀጣይ ጨዋታዎች ላይ ፍሌክሲቢሊቲን ወይም አሳይቶ አዳፕታቢሊቲን አሳይቶ እንደዚህ አይነት ቢግ ዊኖችን ከሜዳችን ውጪ ማሸነፍ ከቻልን፣ አይ ቲንክ ኦልሞስት ከስድስት ወር ነው ከሰባት ወር በላይ ሆነናልና፣ አም ቬሪ ቬሪ ቬሪ ሃፒ። እንኳን ደሳለን። የእናንተ የጨዋታ ትዝብት ምን ነበረ? በሃሪ ማጎየር ጎል የተሰማችሁን ስሜት ኮመንት ላይ አሳውቁኝ። ቪዲዮን ላይክ ማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ ከሞን ዩናይትድ